ባለቤቴን በሽሮ ነው ያረስኳት። የጤና ባለሙያዎችና ለምሬት የዳረጋቸው ኑሯቸው። ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝ እና ጥቅማ ጥቅም ጋር ተያይዞ ለዓመታት የቆየ ጥያቄዎቻቸውን ለመንግስት እያቀረቡ ይገኛሉ። ጥያቄያቸው መልስ ካላገኘ የስራ ማቆም አድማ እንመታለን ያሉት ባለሙያዎቹ ወርሃዊ ደመወዛቸው በሀገሪቱ ካለው የኑሮ ውድነትና ከስራ ጸባያቸው አንፃር ለመኖር ፈታኝ እንደሆነባቸው እየተናገሩ ይገኛሉ። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትንስ እንዴት እየገፉ ይገኛሉ? ቤተሰቦቻቸውንስ ለመመገብ ምን ያህል ይታገላሉ? እነዚህ ከሚነሱት ጥያቄዎች መካከል ዋና ዋናዎቹ ናቸው። ለማነጻፀር ይሆን ዘንድ የጎረቤት ሀገር ኬንያን የጤና ባለሙያዎች ወርሃዊ ደሞዝ እንመልከት። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር ከ1500 ዶላር በላይ ማለትም በኢትዮጵያ ሲመነዘር 190 ሺ ብር የሚከፈላቸው ቢሆንም አሁንም መንግስታቸው በሚያገኙት ገቢ ላይ ማሻሻያ እንዲያደርግላቸው እየጠየቁ ይገኛሉ። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ ሲሉ የሰየሙት ሰሞነኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ የሚወተውት ነው። እየናረ የመጣው የኑሮ ውድነት የሕክምና ባለሙያዎችን ህይወት አዳጋች እንዳደረገባቸውም ሁሉም ባገኙት አጋጣሚ ሁሉ እየተናገሩ ይገኛሉ። በተለያዩ የህክምና ዘርፎች ላይ ተሰማርተው ሀገራቸውንና ህዝባቸውን እያገለገሉ ከሚገኙ ሐኪሞች መካከል የተወሰኑት የሁላቸውንም ታሪክ ነው የሚሉትን ፈታኝ ሁኔታ ለቢቢሲ ተናግረዋል። ከነዚህ የህክምና ባለሙያዎች የሰቆቃ ድምፆች መካከል ጥቂቶቹን እንሆ። ቁርስ መዝለል ከጀመርኩ አንድ ዓመት ሆኖኛል። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፊያለሁ። ደሞዜ 35 በመቶ ታክስ ተቆርጦ እጄ ላይ 8ሺ ብር ገደማ ይደርሰኛል። በዚህም ምክንያት መኖር ጥያቄ ውስጥ ከወደቀ ቆይቷል። ባለትዳርና አንድ ልጅ አለኝ። የቤት ኪራይ ከደሞዜ በእጥፍ 16 ሺ ብር ነው የምከፍለው ሳይከፈለኝ እየሰራሁ ነው ብል ይሻላል። ኑሮ ሙሉ በሙሉ አልቀመስ ብሏል። ባለቤቴ ጥሩ ስራ ስላላት በጀን እንጂ ምኑን ከምኑ አደርገው ነበር። የጋራ የባንክ አካውንት አለን። የእኔ ደሞዝ ለአንዱ መሰረታዊ ወጪ አደርገዋለሁ። የእሷን ደግሞ እጋራለሁ። አብዛኛው ወጪዎቻችንን ባለቤቴ ትሸፍናለች። መሰረታዊ ወጪዎችን የሆኑትን ልጅ ማስተማር ማልበስ፣ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ አንድ ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው እያልኩ እሸውዳለሁ። በቀን ሁለቴ ነው የምመገበው። ብዙ ማስተካከያዎች ማድረግ ግድ ብሎኛል። ሕይወቴን በተአምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበው በጣም ያመኛል። አእምሮዬ ደህንነት ይፈልጋል። ሰላም ይፈልጋል ነፃነት ይፈልጋል። ስለ ምግብ ማሰብ የለብኝም። ነገር ግን ይህ መደበኛ ህይወት ይሆኗል። ለመኖር እየሞከርኩ ነው ብል ይቀለኛል። ይህ የእኔ ብቻ ህይወት ብቻ ሳይሆን ሁላችንም የህክምና ባለሙያዎች በአንድ ጀልባ ውስጥ መሆናችንን ግን ይሰማኛል። ክፍለ ሀገር ነው የምሰራው። ባለፈው ዓመት ቡና አምስት ብር እንጠጣ ነበር፣ አሁን አስራ አምስት ብር ገብቷል። ቡና እንኳን በሶስት እጥፍ አድጓል። የእኛ ደሞዝስ? በዚህ ዓመት የኑሮ መናሩ ታሳቢ ተደርጎ የደሞዝ ጭማሬ ተደርጎልናል። 600 ብር ብቻ። ሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚሁ ሀገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆኑ አሮሮና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳ አድርጎናል። ይህ ጥያቄ ከ2011 ዓ ም ጀምሮ ለሶስተኛ ጊዜ እየተጠየቀ ነው። ውሎ ያደረ ሞልቶ የፈሰሰ ያለ ጭንቅ ነው። ወደ ውስጥ አልቅሰን አልቅሰን ሲያልቅ የወጣ ብሶት ነው። ሐኪም ለመሆን የወሰንኩበትን ቀን ባልረግምም፣ ትምህርትን የሙጥኝ በማለቴ ግን እጅግ አዝናለሁ። ያን ሁሉ ጊዜና ኃይል ማውጣት የእኔ ስህተት ነው ብልሃታዊ ውሳኔ አይመስለኝም ወደ ሌላ ሀገር ሄደው እጃቸውን ተስመው የሚሰሩ ጓደኞች አሉኝ ሀገሬን ሀገሬን የምል ግትር ነኝ እኔ እዚህ ለመድረስ ኢንቨስት ተደርጎብኛል አስተማሪዎቼ ለፍተውብኛል እያልኩ ወደ ሌላ ሀገር ለመሄድ አልፈለግኩም ነበር አሁን ግን መቶ በመቶ ስህተት እንደነበርኩ ተረድቻለሁ ጠቅላላ ሀኪም ሰማንያ ሁነን ነበር የተመረቅነው ከ40 በላይ የሚሆኑት አሁን ከሀገር ወጥተዋል። ከቀረነው ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች ውስጥ ከ15 በላይ የሚሆኑት በጎረቤት ሀገር ተቀጥረዋል። ሀሳቤ አገልግዬ አገለግላለሁ ነበር። አሁን ግን እውነታው ገብቶኛል፣ ግን እንደረፈደብኝ ይሰማኛል። እንኳን ትዳር መመስረት ጫማ መቀየር አልቻልኩም፣ ያለው ደግሞ ሌላኛው ባለታሪክ የህክምና ባለሙያ ነው። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7 ሺህ ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን አልቻልኩም። የደሞዜን ሰባ በመቶ ለቤት ኪራይ አውለዋለሁ። አምስት ሺህ ብር ቤት ኪራይ ከፍዬ እጄ ላይ የሚቀረኝ ሁለት ሺህ ብር ነው። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ ደሞዝ ይሄ ነው አለቀ። ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል፣ ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎች በትርፍ ሰዓት ክፍያ ለመሸፈን እየሞከርኩ እገኛለሁ። ትዳር ለመመስረት ከእጮኛዬ ጋር ቀን ቆርጠን ነበር፣ ነገር ግን በገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም። ከማህበራዊ ህይወትም ተገድበን ነው ያለ ነው። ከሁሉም ህይወት ታቅቤ ብቻዬን ነው እየኖርኩ ያለሁት። እንዲህ ሆነንም እየተራብን ነው ያለ ነው ሲልም በምሬት ተናግሯል። በአጭሩ ጭንቅንቅ ባለ ህይወት ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ የተለየ ወጪ ካወጣው ሙሉ ህይወቴ ነው የሚናጋው። አንዳንዴ በቀን አንድ ጊዜ ወይም ሁለት ጊዜ ምግብ የምበላው፣ ቀለል ያለ ብስኩት በልቼም ልውል እችላለሁ። መደበኛ የሆነውን የአንድ ቀን ህይወቴን ላጋራችሁ። አካላዊና አእምሮዊ ድካሜ እንዳይሰማኝ ጠዋት ቡና ጠጣለሁ። የምግብ ፍላጎቴንም ይዘጋኛል። ጨጓራዊ እንዳይጎዳ ግን ውሃ ጠጣለሁ። ምሳዬን ወደ ስምንት ሰዓት ዘጠኝ ሰዓት አካባቢ ገፋ አድርጌ በላለሁ። ይህም ለእራት ያደርሰኛል። ምግብ ከቤት ልቋጠር ስር እስከ አርባ ሰዓት ስራ ላይ ልሆን ስለምችል አያደርሰኝም፣ ይበላሻል። ይህ የኔ ህይወት ነው። ሌላኛው ባለታሪክ ደግሞ ልጄ ከምግብ ጋር በተያያዘ ከሶስት ከአራት ጊዜ በላይ ታሟል ሲል ታሪኩን ይጀምራል። በአንድ ጤና ጣቢያ አዋላጅ ነኝ። አሁን እንኳን ጠዋት ሶስት ሰዓት አካባቢ ሶስት እናቶችን አዋልጃለሁ። ከደሞዜ 35 በመቶ ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚችም ደሞዝ ላይ ለግዴታ መዋጮዎች ይቆረጣል። በትርፍ ሰዓት ክፍያ በአማካኝ 6000 ብር አገኛለሁ። ባለትዳርና ሁለት ልጆች አሉኝ። ለቤት ኪራይ 9500 እከፍላለሁ። የሚከፈለኝ 4000 ብር ነው። ለትራንስፖርት 2000 ብር አወጣለሁ። በቀረው ነው እንግዲህ ቤተሰቦችን የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ አሟልተን አናውቅም። ያለፈው ፋሲካ ጎረቤት ሲበላ ሲጠጣ፣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው። ከሌላው ጊዜ በተለየ በጣም ያዘንኩበትን ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያም ይህንን ነው የምንመክረው። ለእኔ ባለቤት ግን ይህንን ማድረግ አልቻልኩም። አያሳዝንም? አራሱና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት መጥቶ? ለአራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው። የኔ ኑሮ ይኸው ነው።